ለብልጽግና ፓርቲ አምስተኛ ዓመት ምስረታ በዓልና ለሁለተኛ ጠቅላላ ጉባኤ አስተዋጽኦ ላበረከቱ አካላት የእውቅና መርሃ ግብር ተከናወነ። በመርሃ ግብሩ ላይ ምክትል ጠቅላይ ሚኒስትር ማዕረግ የዴሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል ኃላፊና የብልጽግና ፓርቲ ምክትል ፕሬዚዳንት አቶ አደም ፋራህ የብልጽግና ፓርቲ ከፍተኛ አመራሮች፣ ባለ ሀብቶች እንዲሁም ጥሪ የተደረገላቸው እንግዶችም ተገኝተውበታል። በመርሃ ግብሩ በሁሉም ታላላቅ የብልጽግና ፓርቲ ጉባኤዎች በተቀናጀ መልኩ አስተዋጽኦ ላበረከቱ አካላት እውቅናም ተሰጥቷቸዋል። በመድረኩ ላይ ንግግር ያደረጉት በምክትል ጠቅላይ ሚኒስትር ማዕረግ የዲሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል ኃላፊና የብልጽግና ፓርቲ ምክትል ፕሬዚዳንት አደም ፋራህ እንደ ፓርቲ በሁለቱም ጉባኤዎች የመጣንበትን መንገድ በአግባቡ የተመለከትንበት ነው ብለዋል የፓርቲያችን አምስተኛ አመት የምስረታ በዓል አከባበር ባለፉት አምስት አመታት የመጣንበትን የለውጥ ጉዞ በሚገባ የገመገምንበት ጥንካሬዎቻችንን ክፍተቶቻችንንና ቀጣይ የመፍትሄ አቅጣጫዎችን በአግባቡ የለየንበት የፓርቲያችንን ውስጣዊ አንድነትና የሕዝቡን ድጋፍ ይበልጥ ያጠናከርንበት እንዲሁም ለቀጣይ ውጥኖቻችን ስኬት ከፍተኛ መነሳሳትን የፈጠርንበት ነበር። ሁለተኛው የፓርቲያችን መደበኛ ጉባኤም ለፓርቲያችንም ሆነ ለሀገራችን ትልቅ ፋይዳ ባስገኘ መልኩ በስኬታማነት የተካሄደ ነበር። በጉባኤው የብልጽግና ፓርቲ በኢትዮጵያ ሁለንተናዊ ብልጽግና ለማረጋገጥ ብቻ ሳይሆን ለአፍሪካ ብልጽግናም ሆነ ለሰው ልጆች ሁሉ የሚጠቅሙ ምርጥ እሳቤዎች ይዞ ስኬታማ ጉዞ እያደረገ ያለ ፓርቲ መሆኑን አረጋግጧል። ከሀገር ውስጥና ከውጭ የፖለቲካ ፓርቲዎች ጋር ያለንን አጋርነት ለማጠናከርም እድል ፈጥሮልናል። እንደ ሪፖርተራችን እድሉ ፈቀደ ዘገባ የተለያዩ አስተዋጽኦ ያበረከቱ አካላት ከምክትል ፕሬዝዳንት እጅ የምስክር ወረቀት የተቀበሉ ሲሆን የኢትዮጵያ ብሮድካስቲንግ ኮርፖሬሽንም አንዱ ነው። ጉባኤዎቹ በሰላምና በስኬት እንዲጠናቀቁ በተለያዩ መንገድ አስተዋጽኦ ላበረከቱ ሁሉ በፓርቲው ስም ምስጋና አቀርቦላቸዋል። የ የፓርቲያችን ብልጽግና አምስተኛ ዓመት የምስረታ በዓልና ሁለተኛው መደበኛ ጉባኤ በሰላምና በስኬት እንዲካሄዱ በማስተባበር በገንዘብ በሞያ፣ በቁሳቁስ፣ በሞራል፣ በጸጥታ ስራና ተቋማዊ ተልዕኮን በመወጣት አስተዋጽኦ ላበረከታችሁ ሁሉ በብልጽግና ፓርቲ ስም ከልብ አመሰግናለሁ።